ሰላም ሰላም፣ እንደምን አላችሁ ውድ አድማጭ ተመልካቾቻችን። ዛሬታችን እንጀላችሁ የቀረብኩት በአይነቱ ለየት ያለ መኪና ሃይካን ዜድ ዜሮ ሶስት ይባላል። የተሽከርካሪ ካላችሁ ዜድ ፎሬክሶች እንዲሁም አይዲ ፎሮችን ሁላ መወዳደር ይችላል። በዛሬታችንም የተሽከርካሪ ስላለፉ ቸር እንዲሁም ስለመኪና የተለያዩ መረጃዎች እንጀላችሁ የቀረብኩት አዱን ያስነኝ ከመረጃዎቹ ጋር መልካም ቆይታ። ሃይካን ዜድ ዜሮ ሶስት የሚባለው ተሽከርካሪ እንግዲህ ሃይካን ከሚያመርታቸው የተለያዩ ሶስት ሞዴሎች መካከል አንዱ ነው። ይህ ተሽከርካሪ ከዚህ በፊት ካየነው ከጂሲ አዮን ዋይ ከሚባለው ተሽከርካሪ ጋር አብዛኛው ነገሮች ተመሳሳይ ነው። ዋነኛ ልዩነታቸው ከዚህ ጀምሮ ያለው ወደዚህ ያለው የፊተኛው ገጽታቸው ላይ እና ውስጥ ላይም ወደ በኋላ አሳያችኋለሁ። ወደ ውስጥ ስንገባ ያሏቸው ነገሮች እነሱ ልዩነት አላቸው። እነዚህ መኪኖች እንግዲህ ወደዚህ የሚመጣበት ጊዜ መብራቶቻችን በምናይበት ጊዜ ይሄኛው ሙሉ ለሙሉ ኤልኢዲ መብራቶች ናቸው። ግን እንደ ትሪም ሌቭሉ ልዩነት አለ። ሃሎጅን ሊሆን ይችላል፣ ኤልኢዲ ሊሆን ይችላል። ወደ ታች ወረድ በምንልበት ጊዜ እዚጋ እራሱን የቻለ ፎግ ላይት እናገኛለን። እዚጋ ዴይ ታይም ራኒንግ ላይት፣ ዋናው ሄድ ላይት እናገኛለን። እዚጋም እንደ ፎግ ላይት ተጨማሪ እናገኛቸዋለን። እዚህ በኩል እንደምትመለከቱት ይሄ ኤርቬንት ነገር ነው። አየር ለማስገባት ነው የምንጠቀምባቸው። ለጌጥና አየር ለማስገባት ነው የምንጠቀምባቸው። እዚጋ መጎተቻውን እናገኛለን። ወደ ታች ዝቅ በምንልበት ጊዜ ራዳሩን እናገኛለን። ራዳሩ ምንድነው ጥቅሙ? ከዚህ ውስጥ ለቻናላችን አዲስ የሆናችሁና ከዚህ በፊት ስለ መኪናው ስናወራ ስለራዳር ራዳር ስናወራ ሰምታችሁ ማታውቁ ከሆነ ራዳሩ መኪና የተገጠመለትን ድራይቪንግ አሲስት ፊቸሮች አሉ፣ እነሱን ለመጠቀም የሚያግዘን ሴንሰሩ ነው። በተለይ በምታሽከረክበት ጊዜ እዚህ ላይ ከፍተኛ ጥንቃቄ ልታደርጉ ይገባል። ከዚህ በጭማሪ ፓርቲ ሴንሰሮችም እዚህ ላይ እናገኛለን። ካሜራውንም፣ እንዲሁም ሌሎችን እንትኖችንም እዚች ላይ እናገኛለን ማለት ነው። ወደ መኪናው የጎንገሳ መጣበት ጊዜ የመኪና የጎንገሳ እንደምትመለከቷቸው ከዲሲ ዋይ ፕላስ ከሚባሉ ተሽከርካሪዎች ጋር አይሆነ ዋይ ፕላስ ከሚባሉ ጋር ተመሳሳይ ናቸው፣ አብዛኛው ገጽታቸው ዋነኛ ልዩነት ያለው ከዚህኛው ወደ ጀርባና ና ከፊት እንደ ነገር ኳች። እነዚህ መኪኖች እንግዲህ ቸርኬያቸው ተለቅ ያለ ቸርኬ ሳይዝ ያላት ተሽከርካሪዎች ናቸው። በሮችን በምናይበት ጊዜ ይሄኛው ፍለሽ ዶር ሀንድርስ ናቸው፣ ግን መካኒካሊ ናቸው የሚከፈቱት። ይህ መሆኑ ጥቅም አለ። ምክንያቱም መኪናው ይህንን ለመክፈት ባትሪዎቹ ምናምን ቢሞቱብን አንቸገርም። ኤሌክትሪካሊ ስላለሆነ መካኒካሊ በቀላል መጠቀ መክፈት እንችላለን። በዚህ ጋ እንደምትመለከቷቸው ስፖኪያቸው ቱቶን ነገር ነው። ይህኛው እንደ ካርቦን ፋይበር አይነት ማቴሪያል ለመጠቀም ሞክሯል። እላዩ ላይ የፍሬንቻ መብራቶች አሉ። በዚህ ጋር መጣበት ጊዜ ደግሞ ከፍተኞች ትሪምሊ ብሎ በሚሆንበት ጊዜ ሶስት ስልሳ ካሜራ ይኖራል። ዝቅተኛ በሚሆንበት ጊዜ እንደምትመለከቱት እዚህ ላይ ሶስት ስልሳ ካሜራ አይኖራቸውም። ቻርጅንግ ፖርቶቻቸው እዚህ ጋር እናገኛቸዋለን። የተቸርካሪ እንግዲህ ለፊተኛው የተገጠመለት ቸርኬ ንትን ፍሬን ሲስተም ለፊተኛው ባለ ቬንቲሌትር ዲስክ ነው። እነዚህ መኪኖች ላይ የቸርኬ ሳይዛቸው ደግሞ ለፊተኛውም ለኋለኛውም ባለ 17 ኢንች ነው። ይሄኛው ቬንትሌት ዲስክ ለኋለኛው ሰሪጅ ተገጥሞለት እናያለን። እንደምትመለከቷቸው እነዚህ ሞር ወደ ቤዚክ ኦፕሽን ይባል። እኔ ብዙ ጊዜ እንደዚህ አይነት መኪኖች ሪቪው የምናደርግበት ጊዜ መኪኖች ስላላቸው ፊቸር ይልቅ ስለሚያይሰጡት አገልግሎት ማየት ይሻላል። ምክንያቱም መኪኖቹ ያን ያህል ፊቸር አይደሉም። እንደምትመለከቱት እነዚህ ሰሩፍ አይደሉም። ያላቸውም ነገሮች ወደ ስንገባ ማሳያቸዋለሁ ሞር ለቀቅ ያለ መኪና ተብሎ ነው የተሰሩት። ዋነኛ እንትናቸው ናቸው። በአንድ ጊዜ ተለቅ ያለ ኪሎ ሜትር የመጓዝ አቅም አላቸው። በዛ ላይ ውስጣቸውም ወደ ውስጥ እንገባ አሳያቸዋለሁ። በጣም ሰፊ ነው፣ የሆነ ግማሽ ኮንዶሚኒየም በአንድ ሜኒት ትችላላችሁ። እና ተለቅ ተለቅ ያለ ሰፋ ያለ ቦታ አላቸው። ፊቸር ላይ ግን ያን ያህል አለ። እንግዲህ ወደ ውስጥ ንግባና ደግሞ ስለ መኪና ውስጥ ላይ ገዝታ ያለውን ነገር ላሳያቸው። እንግዲህ ውስጡን ስትመለከቱት ያለው ሜርሴዲስ ወይ ቢኤምደብልዩ ሊመስላችሁ ይችላል ይሄኛው ግን ሃይካን የሚባሉ ተሽከርካሪ ነው፣ እና ውስጥ የገዝታውን በጣም ጥሩ የሚባል ነው። እንደነገርኳቸው ነገር ኳሹ ያን ያህል ኦፕሽን የሚባሉ መኪኖቹ አይደሉም። ሚድ ኦፕሽን ናቸው። ያን ያህል እንትን አይደለም፣ ሰሩፍ የላቸውም። ከዛ ውጭ ግን አብዛኛው ነገራቸው አሪፍ ነው። ይህ ተሽከርካሪ ስፋቱ እኔ እውነቴን ነው የምላቸው፣ በጣም ሰፊ፣ እውነት ለመናገር በጣም ሰፊ ነው። ወንበሮቹ በሌዘር ሸፈኑ ናቸው። ከዚህ በተጨማሪ ማኑዋሊ ናቸው። እሱ ነገር ትንሽ ያስብላል። ፉል ኦፕሽን ለሚፈልግ ሰው ይሄኛው ጂኤሲ አዮን ዋይ ፕላስ የሚለው ተሽከርካሪ ሪቪው ካያችሁት ሙሉ ለሙሉ ራሱ መኪናው ነው ስታይሊንግ ተቀይሮባቸው ነው። እነዚህ ስማርት ትሬኒንግ ስታይል ይባላል። ይሄ ሞር ለወጣቱ ነው ያላቸው ነገር፣ ጂሲ አሁን ሞር እድሜያቸው ትከፍላሉ ሰዎች ምናምን ነገር ነው። ይሄ ደግሞ ለወጣቱ ተብሎ ነው ያለው ሻርፕ አንግል ውጭ ላይ የማይተናል ያሉት ነገሮች ምናምን ነገር እና ወደ ውስጥ እንገባ፣ ደግሞ ያ ነገሩ እንደቀጠለ ነው። ወደ ውስጥ እንገባም ለወጣት ቫይብ እንዲኖረው ተደርጎ ነው ዲዛይን የተደረገው። እዚህ መኪና ላይ እንግዲህ ስላሉት ወንበ በተኖች ምናምን ከመራታቸው በፊት ግን በዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ መኪና መረጃዎች ይዘን ስለምንቀርብ መጀመሪያ ሰብስክራይብ ያድርጉ። ሰብስክራይብ ካረጋችሁ በኋላ ደግሞ የደወሉ ምክፋንም ይጫኗል ለወዳይ ለሞ ዘመዶቻችሁም እንዲዳረስ ደግሞ የመኪና ኮንተንት ጥሩ ኮንተንት ነው፣ ለሌሎችም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እሱን ነገር አትርሱ እንላለን። በቀጣይ መኪና ውስጥ የገስታ እንጀምር። ወደ መኪና ውስጥ የገስታ ስላለው ነገር ከማውራታችን በፊት መጀመሪያ እስቲ ተመልከቱት። ዳሽቦርድ ዳሽቦርዱ ራሱ ጂሲአይኦን ዋይ ፕላስ እና እዚህ መኪና ላይ የምታገኙት በጣም ረጅም ዳሽቦርድ ነው፣ እንደምትመለከቱት። ይሄ ጥቅሙ ምንድ ነው? አደጋዊ የሚደርስበት ጊዜ ውስጥ ያለውን ሰው ለመከላከል ይረዳል። መስታወቶቹ ምናምን ያ ነገር ለመከላከል ይረዳል። ወደዚህ መጣበት ጊዜ ሲመሪው የተገጠመለትን እዚህ መኪና የተገጠመለትን መሪ ላሳያል። የተሽከርካሪ ላይ የተገጠመው መሪ ሙሉ ለሙሉ በሌዘር የተሸፈነ ነው። በላዩ ላይ የተለያዩ በተኖች አሉ። በግራ በቀኝም በኩል የተለያዩ በተኖች አሉ እንደምትመለከቷቸው እነዚህ ከበተንና ከታይሴንሲቲቭ መሀል ላይ ናቸው። ግን ታይሴንሲቲቭ ብንላቸው ይሻላል ያላቸው ነገሮች እዚህ ላይ የቮይስ ኮንትሮል አለ። ከዚህ በተጨማሪ የቮይስ ኮንትሮል እነሱ እነሱን አለ፣ በድምጻችን ብቻ የምናዘው ነገር አለ። ይህን ምናምን እንደ ድሮ መኪና በተን የተጫነ ምናምን አይደለም ወይ ስክሪን የተጫነ አይደለም። እዚ ጋ ምልክት እንሰጠዋለን የምንፈልገው ነገር ስናገርለት ሙሉ ለሙሉ ወደሚፈልገው ሁኔታ ይወስደናል ማለት ነው። እዚ ጋ እንደምትመለከቱት ወደ 11 ኢንች አካባቢ ተለቅ ያለች ስክሪን አለ። ዚች ላይ መኪናው በምን ያህል ፍጥነት የተጓዘ ነው ፓወር በምን ያህል የጠቀመነው ነው ከዛ ሪጅን ካለ ሪጅን ቻርጁ ምን ያህል ነው የሚለውን ነገር እዚህ ያሳየናል። እችኛ ፓርኪንግ መኪናው ማርሽ ፓርክ ላይ እንደሆነ ነው፣ እጅ ፍሬ እንዳያዝን ነው፣ ያው የተከፈቱ በሮች እንዳሉ ምናምን እጅ እዚህ ጋር ቀበቶ እንዳላሰረ እነሱ እነሱ ነገሮች ነው የሚያሳዩ። በተለይ በተለይ እዚህ ላይ ያሽከረከራችሁ የቴምፕሬቸር ምልክት የትኛውም ኤሌክትሪክ መኪና ላይ የቴምፕሬቸር ምልክት ከመጣ ያለ ምንም ቅድመ ሁኔታ መኪናውን ወዲያው አቁሙት። ምክንያቱም የነዳጅ መኪና በሚሆንበት ጊዜ ቴምፕሬቸር ከበራ ቴምፕሬቸር ነው እንትን ራዲያተር አፍቶ ነው የሚሆነው አቀዝቅዛችሁ ምን ብላችሁ እንትልትሉ ትችላላችሁ። እዚህኛው ላይ ግን ከባትሪው ጋር የተገናኘ ሊሆን ስለሚችል ያ ነገር ደግሞ እናንተ ጋር ከፍተኛ ወጪ ሊያስወጣችሁ ስለሚችል በተቻለ መጠን መኪናውን ጠጋ ሲታችሁ፣ መኪና ጭነው የሚወስድ ሰው ደውላችሁ ጭኖ እንዲሄድ ነው ማድረግ ያለብን መካኒክ ላይው የሚገባ ነገር ስለሆነ ማለት ነው። ስለዚህ እዚህ ላይ የሚመጡት ምልክቶችን በጥንቃቄ ማስተዋል ይኖርብናል ማለት ነው። ከዚህ በተጨማሪ እነዚህ መኪኖች ሪጅም ብሬክ ስላላቸው በምናሽከረክርበት ጊዜ መሃል ላይ ያለን እርቀት ጠብቀን ማሽከረከር አለብን። ከኋላ ተጠግተውን የሚያሽከረክሩ ካሉ እኛ ድንገት የሪጂን ብሬኪንጉ እግራችን በምናነሳበት ጊዜ ሙሉ ለሙሉ በሚቆምበት ጊዜ ኋላ እንዳይገጨን የሪጅን ብሬኪንግ መጠኑንም መቀነስ ይኖርብናል ማለት ነው። እዚህ ጋር እንደምትመለከቱት ዳሽቦርዱ እንግዲህ ከፕላስቲክና ከሌዘር ማቴሪያል የተሰሩ ናቸው። ያን ያህል ፕሪሚየም የሚባል አይደለም። ይሄኛው ሌዘር ነው፣ እዚህ ጋር ፕላስቲክ ናቸው። መኪና ያን ያህል ፕሪሚየም የሚባል አይደለም። ስለዚህ ያሉት ነገሮች እነዚህ ናቸው። ከሞላ ጎድን በዚህ በኩል ሲመጡ የተለመዱት የስፖክ መቆጣጠሪያ፣ የመስታወት መቆጣጠሪያ እነሱ ነው ነገሮች ናቸው። እዚህ ላይ በመጣበት ጊዜ ወደ ስክሪን በመጣበት ጊዜ ኢንሰርት ላይ ተለቅ ያለ ስክሪን ተገጥሞለታል። ይሄኛው ሃይከን የሚባለው ነው ከጂ ኤ ሲ አዮን ጋር የሚመሳሰል ስለሆነ ያላቸው ነገሮች ከዛኛውም ጋር ተመሳሳይ የሆነ ስክሪን ናቸው ስክሪን ናቸው። ትንሽ ነው የሚነ እዚህ ጋር በመጣበት ጊዜ የተለያዩ ድራይቭ ሞዶች አሉ። ድራይቭ ሞዶቹን በምናይበት ጊዜ ኢኮ አለ፣ ኖርማል አለ፣ ስፖርት እና አይ ፔዳል ይባላል። እንግዲህ አይ ፔዳል በሚሆንበት ጊዜ ምንድነው በአንድ እግራችን ብቻ መንዳት የምንችልበት ማለትም እግራችን ከነዳጅ ስናነሳ መኪናው ራሱ ፍሬን የሚይዝበት በምንረግጥበት ጊዜ የሚጓዝበት ነገር ነው። ዋን ፔዳል ድራይቪንግ ማለት ነው። አይ ፔዳል አለ ከዚህ በፊት ይሄኛው አብዛኛው ነገሮቻቸው የዚህ ማኑዋል ከፈለጋችሁ ይህን እንኳን ባታገኙት፣ ጂ ኤ ሲ መኪና ካያችሁ በመጀመሪያ በአካል ተገኝተን የሰራናት ሪቪው አለ። ጂ ኤ ሲ አይኦን ኤስ የምትባለው ሞዴል እዛ ላይ በደንብ አብራርተነዋል። አይፔዳል ይሰራል ምናምን የሚሉት ነገር ይበልጥ እሱን ላይ መመልከት ትችላላችሁ። ከዚህ በተጨማሪ ኢኮ አለ፣ ኢኮ ሞድ አለው። እዚህ ላይ ኖርማል አለ፣ እዚህ ጋር ስፖርት አለ፣ እነሱ እነሱ የመሳሰሉ እንትኖቹን አለው ሰዎች አዲስ ሲያደረግ በምን ያህል ታይም ስኬጁል ማድረግ እንችላለን። እነሱ ነሱ የመሳሰሉትን እዚህ ላይ መቆጣጠር ያችላል። ከዚህ በተጨማሪ ደግሞ ኤር ኮንዲሽኒንግ ካልን ኤር ኮንዲሽኒንግ እዚህ ላይ የምንቆጣጠራቸዋሉ። ቅዝቃዜው መጨመር፣ የፋኖን ስፒድ መጨመር መቀነስ፣ አሁን እዚኛው ላይ መጨረሻ ላይ ማድረግ እንችላለን፣ ስንፈልግ መቀነስ እንችላለን። እዚህ ላይ ቴምፕሬቸሩን መጨመር መቀነስ፣ እነሱ ነሱ የመሳሰሉትን ነገሮች በዚህ እንትን ማድረግ እንችላለን ማለት ነው እዚ ጋ የምትመለከታት እ አውቶሆልድ ነች። አሁን ን ቀበቴን ስላላሰርት ነው። ቀበቴ ሳስር አውቶሆልድ ሊበራልናል። ምንድነው ክራዶ ላይ ያሉት በምናሽከረክርበት ጊዜ የሚያግዘን አንደኛው ሲስተሙ ነው ማለት ነው። ከዚህ በተጨማሪ ዚ ስክሪን ላይ የብሉቱ ሌሎች ነገሮች አሉ። ሴቲንግ ላይ በሚበት ጊዜ የተለያዩ ነገሮችን መቆጣጠር እንችላለን። የቦዲ አክሰሰሪዎችን ለምሳሌ አሁን አውቶሎኪ ኢንቴሊጀንት ሎኪ እና እዚህ እነዚህ የመሳሰሉትን ማድረግ እንችላለን። ኤዲኤችዲ አሉ። እነዚህ ድራይቪንግ አሲስቶች አሉ። ለምሳሌ አሁን መኪናውን መሪው ምን አይነት ፊሊንግ እንዲኖረው ስፖርት ነው የሚፈልገው ኮንፈርት ነው እነሱ እነሱ ነገሮችን ስፒድ ሊሚት አለርት እናደርግበታለን። መኪናው ከሆነ ስፒድ በላይ ለምሳሌ ከመቶ ሀያ በላይ ሲነዳ አላርም እንዲኖር ከፈለግን እዚህ ላይ ችኛዋን ስፒድ ለምሳሌ ስንት ላይ እንፈልጋለን ይችላል ነገር እዚ ጋር መቶ አርባም መቶ ሀምሳ ማድረግ እንችላለን ማለት ነው። ከዚህ በተጨማሪ እዚጋ ድራግ ሞዶች አሉት ስክሪን ሴቲንግ መቆጣጠር እንችላለን የመኪናውን ከፈለግን በጥቁር ማድረግ እንችላለን። መኪናን በነጭ ማድረግ እንችላለን። እነዚህ እነዚህ የመሳሰሉትን አንዳንድ አክሰሰሪዎችን በዚሁ መቆጣጠር ያስችለናል ማለት ነው። የኤነርጂ ኮንሳምፕሽናቸውንም እነሱ ነሱ የመሳሰሉትን የትኛው ላይ ነው ሪከቨሪ አሁን የሪጅን ብሬኪንግ ያልኳቸው እዚህ ላይ ሀይለው አለ። የትኛውም ቢዋይዲ የሚሆን ቮልስቫገኖች የሚሆኑ ቶዮታ ቪዜድ ፖሪ፣ እነዚህ ነገሮች አጀስት ማድረግ ይኖርብናል። እንደ መንገዱ ሁኔታ፣ እንደምናሽከረክርበት ሁኔታ መቆጣጠር ይኖርብናል። ቴምፕሬቸር ዋርም የሚለለ ባቸው ኪፕ ዋርም ይላል። ለምሳሌ በጣም ቀዝቃዛ በሚሆንበት ጊዜ ቀዝቃዛ ቦታዎች ላይ የምናደርግበት ጊዜ ያኛውን ዋርም እንዲያደርግልን እናደርጋለን። ከዛ በጨማሪ ሴቲንግ አሁን ፋስት ቻርጀሮች የተጠቀምን ነው። ስለዚህ ፋስት ቻርጀሩ ስንጠቀም ደግሞ ባትሪው ቴምፕሬቸሩ ሎ ነው መሆን ያለበት። ለዛ ለመጠቀም እነዛ እነዛ ነገሮችን አጀስት ለማድረግ በዚህ እንችላለን ማለት ነው። እነዚህ አሁን የስቴሪንግ አሲስት በዚህ በኩልም መቆጣጠር እንችላለን። እንደምትመለከቱት ነው፣ በዚያ ያሉ ፊቸሮች አሉት። ያን ያህል ፊቸር የለውም ብያችሁ ነበር። ነገር ግን ከፊቸሩ ከሌሎቹ ጋር ስናወዳደረው ነው እንጂ ያለው ነገሮች ጥሩ የሚባል ነገሮችን ይዞ ቀርቦልናል ማለት ነው። ከኢንፎቴንት ስክሪን ወረድ በምንልበት ጊዜ እዚጋ ጋ የኤሲ ቬንቶቹን እናገኛለን። ይኛው ለምሳሌ ኤሲውን ሁለት ላይ ያርቀን ስለሆነ ነው። ከዚህ ጋር ኤሲ ቬንቶቹን እናገኛለን። እዚ ጋር እንዳስፈላጊ እና ስልካችን ማስቀመጫ አለ። የኤሲ መቆጣጠሪያ በተኖች ደግሞ እንደምትመለከቱ ምንም አይነት በተኑ ስለሌሉት እነዚህ በተኖች እናገኛለን። ሀዛርድ አለ። ስልካችን እዚጋ ነው የምናስቀምጠው። ሀይከን ሚል አለን። ምናልባት የሚታያችሁ ከሆነ እዚህ ከጀርባ ላይ ራሱን የቻለ እቃ ማስቀመጫ ቦታ አላቸው። እዚጋ እንደተመለከቱት ራሱን የቻለ እቃ ማስቀመጫ ቦታ አላቸው። እዛ ላይ ዩስቢ ቻርጀሮችን እናገኛለን ማለት ነው። ወደዚህ መጣበት ጊዜ ደግሞ የተሽከርካሪ ላይ የተገጠመለትን ማርሹ እናገኛለን። ማርሹ ይሄኛው መሽከረከሩ አይነት ማርሽ ነው። ፕሪንድ የምንላቸው ነገር ናቸው እነዚህ፣ ፒ አለ ድራይቭ ሚስራል ና ሪቨርስ አለ። መሽከረከረው ማርች ነው። ቁልፉ የመኪናው ቁልፉ ይሄንን ይመስላል ከሀይካን ጋር አብሮ የሚመጣው እንደምትመስለው ወደ ሚመጣበት ጊዜ ራሱን የቻለ ሴንትራል ካውንስል አለ። እንደምትመለከቱት ተለቅ ያለ ሴንትራል ካውንስል እናገኛለን። እዚህ የፈለግነው ሆ ያህል ማስቀመጥ እንችላለን። ወንበሮቹ እንደነገርኳቸው ማኑዋሊ አጀሰብ ናቸው። ከዛ ተጨማሪ ይሄኛው ምንም አይነት ሰሩፍ የለውም። ከፊተኛ የፊተኛው ገዝተው እንግዲህ ከሞላ ጎደል ይሄንን ይመስላል ማለት ነው። ወደ መኪናው የኋላ ወንበሮች የሚመጣበት ጊዜ እንደምትመለከቱት በጣም ሰፊ የሚባል ቦታ ነው ያለው። እንደምትመለከቱት በጣም በቂ የሚባል ቦታ አላቸው። ስፋታቸው ሰፊ የሚባል ነው። እንዲሁም የጂ ኤ ሲ አዮን ዋይ ፕላስ የሚባለው ሞዴላቸው በተለይ ቻይና ውስጥ የምትንቀሳቀስ ከሆነ ጠቋቸው አላቸው። በብዛት የታክሲ አገልግሎት የሚሰጣሉ ከስፋታቸው የተነሳ ለኋላ ሰፋሪ ያላቸው ቦታ ሰፊ ስለሆነ ለታክሲ አገልግሎትን ተመራጭ የሆኑ መኪኖች ናቸው። እነዚህ መኪኖች እንግዲህ እንደምትመለከቱት ተለቅ ያለ ቦታ አላቸው። እራሱን የቻለ እዚህ ጋ ኤሲ ቬንት አለ። ዩኤስቢ ቻርጀሮች እዚህ ጋ እናገኛለን። እዚህኛው ላይ ምንም አይነት ካፕ ሆልደር የላቸውም። እንደነገርኳቸው ያን ያህል ፉል ኦፕሽን አይደሉም። ስለዚህ ያን ያህል ብዙ ኤክስፔክት የሚደረግባቸው መኪኖች አሉ። ወደፊት እንሂድና ደግሞ እስኪ መኪኖች በአንድ ጊዜ ቻርጅ ምን ያህል ኪሎሜትር ይጓዛሉ፣ የፈረስ ጉልበታቸው እና ዋጋቸውን በዛው አንድ ላይ ላሳያቸው። የተሽከርካሪ ሀይካን ዜድ ዜሮ ሶስት የሚባለው እንግዲህ ወደ ሀገራችን ከገባ ትንሽ ቆየት ብሏል። ትንሽ ቆየት ያለ ተሽከርካሪ ነው። እነዚህ መኪኖች በገበያ ውስጥ ከሚወዳደሩት ባላቸው ሬንጅ ምናምን ከነ ቢዜድ ፎሬት ከና አይዲጋ ልናደርጋቸው እንችላለን። አቋማቸው ስፋታቸውም እንደምትመለከቱት ሁለቱም ጎን ለጎን አድርገን በምንመለከትበት ጊዜ ትንሽ እንትን ይላሉ። በፕራይሳቸው ደግሞ ከቢዋይዲ ሴጉል እንትን ቢዋይዲ ኢቱ ሴጉል እንኳን ትንሽ እንትን ይላል። ከኢቱ አካባቢ ይሆናል። እነዚህ መኪኖች 55 ኪሎ ዋ 4 ሲሰገድ ሞላቸዋል። በአንድ ጊዜ ቻርጅ 430 ኪሎ ሜትር የመጓዝ አቅም አላቸው። ጥሩ የሚባል የፈረስ ጉልበት የማመንጨት አቅም አላቸው። 185 የፈረስ ጉልበት የማመንጨት አቅም አላቸው። ቶፕ ስፒዳቸው መሰማንያ አካባቢ የመጓዝ አቅም አላቸው። ፍሮንት ዊል ድራይቭ መኪኖቹ ጉልበት የሚተላለፉም ለፊተኞቹ ጎማ ነው። ፍሮንት ዊል ድራይቭ የሚባሉ እነ መኪኖቹ ዋጋቸው ወደ 3 ሚሊዮን 450 ሺህ ብር ነው። በአንድ ጊዜ ቻርጅ መጓዝ የሚችሉ ደግሞ 430 ኪሎ ሜትር የመጓዝ አቅም አላቸው። እንግዲህ በኢሲቪ ደረጃ እንደዚህ ከነ ቢዋይዲ ዩዋን አፕ ከሚባለው ራሱ ፕራይስ ትንሽ ቀነስ ያለ ነው። እንደምትመለከቱ ያላቸውን ፊቸር ይህንን ይመስላል ማለት ነው። እነዚህ መኪናዎችን ጨምሮ ሌሎችን ማግኘት የምትፈልጉ ከሆነ ስክሪኑ ላይ የምትመለከቱትን ስልክ ቁጥር ማግኘት ትችላላችሁ። ለዛሬ ይዘንላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች መኪና ጋር በተገናኘ መረጃዎች ከሚገኝ ድረስ መልካ ሁሉ